ጎጆ እንዳያዘም ማዕዱ እንዳይራቆት በህይወት የሩጫ መንገድ በኑሮ ውጣ ውረድ አልበገር በማለት ህይወቱ ሲመራ ቆይቷል፣ ወጣት እንግዳው አወቀ። ይሁንና ህይወት መንገድ ዥንጉርጉር መስመሯ ለየቅ ልሆንና ድካም የማያውቀውን ዝለት ያልጎበኘውን ወጣት ድንገተኛ አደጋ ከሩጫው ሊገታው ግድ ሆነ። በእግሩ ላይ አደጋ የደረሰበት እንግዳው እንደ ቀድሞ ወጥቶ መግባት ጥሮ መብላት ቢያቅተው ከተስፋው ተራርቆ ከህልሞ ተጣልቶ በርካታ ጊዜያትን አሳልፏል። መጀመሪያ ወድቄ ነበር። ከወደኩ በአራት አመት ምናምን ተነሳብ በአራት አመት ምናምን ተነሳቤ ሕክምና ምናምን ወደ ግን እዛ የመጨረሻ ምንም በቃ አማራጭ ላይ ሲሆን በዚህ በጎንደር ነው ሲወጣ ነው የተቆረጡ ከሀገሬ ሶስት ወደ 3 አመት አመት ይሄ ነው እጃ ላይ ቀም ምክንያቱም አንደኛ በሽታው ያለውን ነገር እዚህ እንደዚህ ብዬ በሽታን ከደንተን ከተቆረጥኩ በኋላ ደግሞ እንዴት ነው እንደዚህ ቆራጣ ሆኜ እንዴት ነው ሀገሬ የሚሄደው ብሄድም ያለው ስሜት በቃ የሆነ ሳይኮይ ምናምን ስለሚጎዳ ስለማስብ አልሄድም ነበር አገሬን እስካሁን ማለት ነው። አንዲት ክስተት፣ አንዲት በጎ አሳቢ ልክ እንደ እንግዳ ያሉ የተስፋቸው ውል የላላባቸውን አካል ጉዳተኞች ሕልም ሊቀጥል ግድ ሆነም። ጎንደር ዩኒቨርሲቲ ከአጋር አካላት ጋር በጋራ በመሆን ያስገነባው የሰው ሰራሽ እግር ማምረቻ ማዕከል የብዙዎችን የደበዘዘ ተስፋ እያደመቀ መሆን ችሏል። በተለይ ጓደኞች ምናምን ሳይ እንዴት እንደዚህ ይሆናሉ እንደዚህ እንዴት ነው የምኖረው ምናምን እያልኩ የሆነ ነገር ራሴን ለማስራት አስብ ነበር። በኋላ ግን ምንም በቃ ማለት በምንም እንትን አልለያየም። እንደውም እኔ ፈጣሪ ነው በቃ አመስገኝ የሚኖርበት ምክንያት ኖር ይችላል። እዚህ በኋላ ምንም አላማር ውስጤ ደስተኛው ነው። እዚህ በኋላ ምንም አይነት ስራ ያግደኛ አይ ማስ እንደፈለኩ ሰርቼ ቤስ ማግዛለሁ ራሴንም ህይወቴን የልማራሉ እያስባለሁ። ምክንያቱም ምንም አይነት ምግሬ ነገር ነው። ከሳሚ ምግሬ ነገር ነው። በተለያየ ምክንያት እግራቸውን ላጡ ሰዎች አገልግሎት እንሰጣለን። ጉልበት በታች ጉልበት በላይ ወይም ጉልበቱ ላይ የተቆረጠ ወይም ያጣ ማንኛውም ማህበረሰብ ወይም ሰዎች ሰርቪስ ያገኛሉ ማለት ነው። ስራውን ከጀመር ጀምሮ ኦክቶበር 2024 በፈረንጆች ወይም በእኛ ጥቅምት 2017 ነው ስራን ጀመር ነው። እስካሁን 80 ለሚሆኑ እግራቸውን በተለያየ ምክንያት ላጡ ወገኖቻችን አገልግሎት ሰጠናል ማለት ነው። በማዕከሉ በተለያየ ምክንያት የአደጋ ሰለባ ይሆኑ ከአዋቂ እስከ ህጻናት የሰው ሰራሽ እግር እንዲያገኙ የሚደረግ ሲሆን ማዕከሉ ስራ ከጀመረበት በአጭር ጊዜ ውስጥም ከ80 በላይ ለሚሆኑ አካል ጉዳተኞች ምትክ ሰው ሰራሽ እግር እንዲያገኙና ወደ ቀደመ እንቅስቃሴያቸው እንዲመለሱ ማድረግ ተችሏል። እንደ ጤናማው እግር ተቀራራቢ በሆነ መንገድ የሰው ሰራሽ እግር ተተክቶላቸው ያለምንም ችግር የዕለት ከዕለት ስራቸውን እንዲያከናውኑ እያስቻል ነው ያለ ነው። ስለዚህ ከውጭ አጋራ አካላት ጋር በተገኘ ድጋፍ ሙሉ ለህክምናው የሚያገለግሉ ግብዓቶችንም ባለሙያዎችንም አሰልጥነን ሁለት ሶስት ወር አካባቢ ጀምሮ ስራ እየሰራን ነው ያለው። እስካሁን ወደ ሰማንያ የሚሆኑ ታካሚዎችን የሰው ሰራሽ እግር ተክተንላቸው በጣም ጥሩ ግብረ መልስ ነው ያለው። ከዚህ በኋላም አገልግሎት እየሰጠን እንቀጥላለን። ለህፃናቶች የተለየ የምናደርግበት ምክንያት እድገት ጋር ተያይዞ በየሶስት ወሩ ፈሎ አፕ ይኖረናል። ሌሎች ጋር ስታንዳርድ የሆነ ፈሎ አፕ ነው ይኖረን ማለት ነው። የመጀመሪያውን ፊቲንግ እንወሰዱ በ15 ቀን ወይም በሁለት ሳምንት ቼክ ይደረጋል። እዛ በኋላ ዲፔንድ ኦን ዘ ዩዘርስ ቼክ ይደረጋል ማለት ነው። የሰው ሰራሽ እግር ማምረቻ ማዕከሉ በራስ አቅም በሀገር ልጆች ክህሎት እየተንቀሳቀሰ የሚገኝ ሲሆን ይህም ተከታታይነት ያለው አገልግሎት የሚሹ ሕፃናት ሊያገኙት የሚገባውን ክትትል ያለምንም መስተጓጎል እንዲያገኙ ከማድረግ ረገድ ከፍተኛ አስተዋጽኦ ይኖረዋል የተባለው ይህ የምንጠቀምበት ቴክኖሎጂ ጃፓን ቴክኖሎጂ ነው። በጣም አፎርዴብል ነው፣ ዱሬብል ነው፣ አክሴሴብል ነው። ኢምፖርት ዲፐንድ አይደለም። ሁሉም ማቴሪያል ሀገር ውስጥ ገበያ ላይ አለው። ስለዚህ በዚህ ማቴሪያል ሌሎች ኢትዮጵያ አካባቢ ሆስፒታሎች ሊሆን ይችላል፣ ዲስትሪክት ሆስፒታል ሊሆን ይችላል፣ አራቲስ ሴንተሮች ሊሆን ይችላል። ይሄን አክሰስ ማድረግና ይሄ እግር የሌላቸው እግር እንዲያገኙ አክሴሲብልነቱን መጨመር ነው። በቀጣይ ማዕከሉ የአገልግሎት አድማሱን በማስፋት ከሰው ሰራሽ እግር ባለፈ የሰው ሰራሽ እጅን ተደራሽ ለማድረግ እየሰራ ነው ያለው።